የምዕራቡ ዓለም በእርግጥም ላለፉት ስምንት አስርት ዓመታት በጠንካራ መሰረት ላይ በአሜሪካ መሪነት ያዘለቀውን ብርቱን መሰረቱን በዶናልድ ትራምፕ አማካኝነት ተሰነጠቀበት ለማለት አሁን ላይ አዳጋች ቢሆንም የጥምረቱ ጉዳይ ግን ጥያቄ ውስጥ መግባቱን የሚያሳዩ አጀንዳዎች በትልቁ ብቅ ብቅ ማለት ጀምረዋል። ምንም እንኳን የዩክሬኑ ፕሬዚዳንት ዘለንስኪ ላለፉት ሶስት ዓመታት ያልደረሱበት ቀጠና አለ ማለት አስቸጋሪ ቢሆንም በአሜሪካ ኮንግረስ፣ በጀርመን ቡንደስታግ፣ በፈረንሳይ ፓርላማ ውስጥ ሲያስጨበጭቡ ሰንብተዋል ተገኝተዋል በኦቫል ኦፊስ ግን አርባ መሻሹን ደንግጠው ወደ ለንደን አምርተዋል። የገፏቸው ቢኖሩም የደገፏቸው መብዛቱ ደግሞ ዲፕሎማሲያዊ ኪሳራና ትርፉን ለማስላት ቀላል ያደርገዋል። ግን ጸቡ በዋሽንግተን መገፋትን ያስከተለ መሆኑ ትርጓሜው የዋዛ እንደማይሆን ሳይታለም የተፈታ ነው ባለበት አጋጣሚ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የዩክሬንን ሰላም ዋስትና ለማሰጠት የአውሮፓ መሪዎችን በለንደን መሰብሰባቸው ያው ትርምሱን በሪፐብሊካኑ ትራምፕና በዩክሬን ፖለቲከኞች መካከል ብቻ ሳይሆን በአሜሪካና በአውሮፓ መካከል እንዳደረገው ግምቶች የተቀመጡ ይገኛል። በአጭሩ አለመተማመን በታሪክ መዝገብ ላይ ሊያሰፍር የሚችል ቅጽበትም ሆኖባቸዋል። ለዚህም ነው የብሪታንያው ኬርስተርመር አደገኛው ጥፋት ላይ ነን የሚሉት። ዛሬ በታሪክ መስቀለኛው መንገድ ላይ ነው ያለነው። ይህ ብዙ የምናወራበት ቅጽበት አይደለም፣ ወደ ስራ የምንገባበት ነው። መሪነታችንን የምናሳድግበት ወቅት ላይ ነን። ሰላምን ለማረጋገጥ በአዲስ እቅድ ላይ ትኩረት የምናደርግበት

ኬር ስታርመር የፈቃደኞች ጥምረትን በለንደን ይፋ ሲያደርጉ አላማው ከትራምፕ ጋር ያለውን ልዩነት ከማጥበብ ይልቅ ዩክሬንን እንደግፍ መሆኑ ውዝግቡን ያጎለዋል ስታርመር ባለአራት ነጥብ እቅዳቸውን ይፋ ያደረጉ ሲሆን በጥቅሉ የውጥኑ ትርጓሜ ዩክሬንን ከሩሲያ ጥቃት መከላከልና ጦርነቱን መቋጨት መሆኑ በአውሮፓውያን ውስጥ ያለውን ለጦርነቱ አቋም አለመለወጥን ከማሳየቱን ባሻገር የውጥረቱን መነሻ እንደ መድገም የሚቆጠርም ሆኖባቸዋል በሞስኮና በብራሰልስ መካከል ያለው ውጥረት ተባብሶ ሊቀጥል እንደሚችል ሳይታለም የተፈታ የሚያደርገውዋል በሚል ሴኔን በትንታኔው ያስቀምጠዋል። ከሩሲያ በኩል የሚወጡ መረጃዎችም አውሮፓ ከጦርነቱ በፊት የነበረውን አቋም ደግሞ በለንደን ተስማምቶበታል የሚል ሆኗል። እንዲህ አይነቱ አኬድ ደግሞ በእርግጥም ውጥረቱን ሌላ መልክ ያሰጠዋል። ፈረንሳይና ብሪታንያን ጨምሮ ሀገራት ለፈቃደኞች ጥምረት በቁርጠኝነት እንደሚሰሩ በግዙፉ የለንደኑ መድረክ ላይ የተነሳ ሲሆን አሜሪካንም ማሳተፍ አንደኛው ህልም ሆኗል። ያማለት ግን ዩክሬን ትደገፍ በሚለው ጉዳይ ላይ ዋሽንግተን ዛሬም አብራ መቆም አለባት የሚለው የማይ የማይናወጥ የእንግሊዙ ስብሰባ አንደምታም ሆኗል። በእርግጥ አውሮፓውያን ያለ አሜሪካ የራሳችንን ደህንነት እንዴት መከላከል እንችላለን የሚል መልእክትም ለትራምፕ አስተዳደር እንደሰደዱ ተነግሮላቸዋል። እንደማስበው ከአሜሪካ ጋር ያለን ግንኙነት ይቀጥላል። ምክንያቱም በተለያዩ አጋጣሚዎች የሆነ ሁሉ ከግንኙነት በላይ ነው። ግልጽ መሆን አለብን። ዩክሬን በዓለም ላይ ግዙፍ ሀገር አይደለችም። ነገር ግን ማንም ዩክሬን እንዴት ለነጻነቷና ለግዛት አንድነቷ እየተዋጋች እንደሆነም ማየት ይችላል። ያለምንም ጥያቄ ድጋፋችን በአሜሪካ ላይ መሰረቱን ያደረገ ነው። አያችሁ፣ እንዲህ አይነቱ ድጋፍ ከቆመ የሚጠቅመው ፑቲንን ብቻ ነው። 18 ሀገራት መሪዎችን አብዛኞቹ ከአውሮፓ የሆኑት ስታርመር ከጋበዙ በኋላ የዩክሬኑ ፕሬዚዳንት ቮሎሜር ዘለንስኪ ለረዥም ጊዜ ታይቶ የማያውቀው የአውሮፓውያን አንድነት ተንጸባርቋል በሚል ሀሳባቸውን በግልጽ አስቀምጠዋል። ታዲያ ዋሽንግተንን የመግፋቱ አካሄድ እስከምን ያዛልቃል ወደሚል ጥያቄም የሚወስድ ሆኗል። ይህ ደግሞ አሜሪካን አግላይነት ተደርጎ የሚወሰድ በመሆኑ ወትሮውንም ራሳችሁን ቻሉ እንጂ እኛ እናንተን መጠበቅ አንሻም ለሚሉት ዶናልድ ትራምፕ ለትችትም ሆነ ወጪ ቅነሳ አቋማቸውን በግልጽ ለማስቀመጥ እድሉን ይፈጥርላቸዋል። ተደርጓቸዋል። የፈረንሳዊ ፕሬዚዳንት ኢማኑኤል ማክሮን ፓሪስና ለንደን በሩሲያና በዩክሬን መካከል የአየር የባህርና የኢነርጂ መሰረተ ልማቶች ተኩስ አቁም ለማድረግ የአንድ ወር እቅድ አቅርበዋል ማለታቸው አውሮፓ ከሄዱ ያለ ዋሽንግተን እየሆነ መምጣቱን ሊጠቁም የሚችል ሆኗል። በእርግጥ የእግረኛ ጦሩን ሊቋጭ የሚችል አይደለም። ለአንድ ወር እቅድ ብለው ፈረንሳይና ብሪታንያ ያቀረቡት ሀሳብ በእርግጥም ጦርነቱን ለሰላሳ ቀናት ጋብ የሚያደርግ ከዛም ባሻገር ሰላም አስከባሪዎችን ወደ ዩክሬን መላክን የሚያካትት በመሆኑ በሩሲያ በኩል ምን ያህል ተቀባይነት ይኖረዋል የሚለው ዛሬም በጥያቄ መልክ የሚታለፍ ሆኗል። በእርግጥ በአውሮፓና በአሜሪካ መካከል ያለው የዲፕሎማሲም ሆነ የፖሊሲ ልጅነት ሰፍቶ እስከ መለያየት ሊደርስ ይችላል ለማለት አዳጋች ቢሆንም ለሚቀጥሉት አራት ዓመታት ግን ጥያቄዎች ተወሳስበው እንደሚቀጥሉ ፍንጭ ይሰጣል። ፑቲን ተኩስ አቁሙን ጥሷል። እስረኛ ልውውጥ አላደረገም። የእስረኛ ልውውጥን በተመለከተ ስምምነት ላይ ደርሰን ነበር ነገር ግን ምንም አላደረግም። ምን አይነት ዲፕሎማሲ ነው ጄዲ የምታወራው? ምን ማለት ነው? እያወራ ያለሁትማ አገርህን እያወደመ ስላለው ጦርነትን መቋጨት የሚያስችል አይነት ዲፕሎማሲ ነው። ከይቅርታ ጋር ክቡር ፕሬዚዳንት፣ በኦቫል ኦፊስ ውስጥ ይህ ክብር የጎደለው ነገር ነው፣ ለዛውም በአሜሪካ ሚዲያ ፊት። በአሁኑ ሰዓት ጦር የላችሁ እናንተ። በኃይል ወታደሮችን ለመመልመል እየሞከራችሁ ነው፣ ምክንያቱም የሰው ኃይል ችግር አለባችሁ። ዶናልድ ትራምፕ ዋይት ሀውስን ለቀው ሲሄዱ የሁለቱ ወገኖች ግንኙነት ይመለሳል ቢባለም በርካታ ሪፐብሊካንና አሜሪካውያን የዶናልድ ትራምፕን ሀሳብ እየተጋሩት መምጣታቸው አለመግባባቱ ቀጣይነት አይኖረውም ለማለትም እንዲሁ አስቸጋሪ ይሆናል። ታዲያ ኬርስታርመር አራቱን የስምምነት ነጥቦች ሲያስቀምጡ ለዩክሬን የሚደረገው ወታደራዊ ድጋፍ እንዲቀጥል የሚያደርግ በሩሲያ ላይ ኢኮኖሚያዊ ጫና የሚፈጥር የትኛውም ሰላም የዩክሬንን ሉዓላዊነት፣ ደህንነት የሚያረጋግጥ እንዲሁም የዩክሬን በድርድሩ ላይ የግድ ተሳታፊ መሆን አለባት መባሉ በሰላም ድርድር ወቅት የዩክሬንን የመከላከያ አቅም ማሳደግና ማንኛውንም የወደፊት ወረራ መመከት የምትችልበትን እድል መፍጠር መሆኑ የፈቃደኞች ውስጥ ጥምረትንም የዩክሬኑን ስምምነት መከላከልና የወደፊቱን የሰላም ሁኔታ ዋስትና መስጠትንም ታሳቢ ማድረጋቸው አላማውን ሩሲያ ለመረዳት በሩ ተከፍቶላታል። በአንድም በሌላም መንገድ ሩሲያን ጫና ውስጥ ማስገባትን አላማ ያደረገ ነው። አራቱም ነጥቦች በጥቅሉ ሲታዩ የሩሲያና የዩክሬን ጦርነት ሊቋጩ የማይችሉ በሌላ በኩል ሩሲያ ጦርነት የቀሰቀሰችበትን አጋጣሚ በድጋሚ ጽኖት ኖት የሰጠ እንጂ ልዩነቶችን በማጥበብ መፍትሄ ያመጣል ለማለት የሚያስቸግርም ያደርገዋል። እንግሊዝ ከ22 ቢሊዮን ፓውንድ ብድር ባሻገር የ1.6 ቢሊዮን ፓውንድ የብሪታንያ የውጭ ፋይናንስ ውስጥ ከ5000 በላይ የአየር መከላከያ ሚሳይሎችን እንትገዛ ለማድረግ እድሉን መስጠታቸው የጦርነት ነጋሪት ጉሰማው በአውሮፓውያኑ በኩል እጅጉን የበረታ መሆኑን ሊጠቁም ይችላል። ለዚህም ነው ከ20 ዓመት በላይ የፑቲን ቁልፍ የፖለቲካ ሰው ሆነው እያገለገሉ የሚገኙት የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ላለፉት 500 ዓመታት የጦርነት ቀስቃሽ ሲያሻሹ ይሄው ኃይል ነው፣ ማለትም አውሮፓውያን ናቸው ማለታቸው እንግሊዝ ከሩሲያ ጋር በተደረጉ የቀደሙ ስህተቶቻችን መማር አለብን፣ ችግሮችን መድገም አንፈልግም የሚል ብርቱ አቋሟን ማራመዷ በጦር ሜዳ ያለውን ሁኔታ ለወጠውም አልለወጠውም በግልጽ በሞስኮና በብራሰልስ መካከል ቀጣዩ ጊዜ ከዚህ ቀደሙ በባሰ ውጥንቅጡ የወጣ ሊሆን እንደሚችል ግምት ለመውሰድ ያግዛል። የአሁኑ የፈቃደኞች ጥምረት ምን ያህል አገራት እንደተቀላቀሉት ግልጽ ባይሆንም አውሮፓ ከባዱን ፍልሚያ ማድረግ አለባት ብላለች። ብሪታንያ በ እርግጥ በሩሲያ ጉዳይ ላይ ካላት ታሪካዊ ቁርሾና ዲፕሎማሲያዊ ቂም አንጻር ብሪታንያ ከሞስኮ በተቃራኒው ትስባለች ቢባልም በአውሮፓ አንድነት እስከ ምን ታምናለች የሚል ጥያቄም እየተነሳባት ይገኛል። ከአውሮፓ ሕብረት መውጣቷን በማሳያነት ተንታኞች ያነሱባታል። ሩሲያ በጥቁር ባህር ወደብ የሰሜን አትላንቲክ የጡር ጥምረትን መሳሪያ የያዘች መርከብ መታለች የሚል መረጃ መውጣቱም እንዲሁ አነጋጋሪ ጉዳይ ሆኖ ውሏል። የፓናማ ሰንደቅን የያዘች የስዊድን ኩባንያ ሀብት ባለቤት የሆነችው መርከብ በሁለት ሚሳይሎች ተመታለች በዩክሬን ወደብ ኦዲሳ የሆነ እንደሆነ ተነግሯል። የብሪታንያ ሰው አልባ አውሮፕላን ወይም ድሮኖችን የጫነች መርከብ ነበረች የሚል መረጃም እየወጣ ይገኛል። ለዚህም ነው የኔቶ መርከብ በሩሲያ ተመታች እየተባለ የሚገኘው። አሜሪካ ታማኝ አጋር አይደለችም የሚለው አይዋጥልኝም ማለታቸው ስታርመር ነገሩን በግልጽ የሚጠቁም አድርጎባቸዋል። ባለፈው አርብ የሆነውን ሁሉም ሰው ማየት አይፈልግም። ነገር ግን አሜሪካ ታማኝ ያልሆነች አጋር ናት የሚለውን አልቀበል። አሜሪካ ለዩናይትድ ኪንግደም እጅግ ለበርካታ አስርተ ዓመታት ለብዙ ዓመታት አጋር ናት፣ ሆናም ትቀጥላለች። ትናንት ምሽት ፕሬዚዳንት ትራምፕን አነጋግሪያቸው ነበር። በእርግጥ በዛ ጉዳይ ላይ በዝርዝር አልሄድበትም። ፈረንሳይ፣ ፖላንድ፣ ስዊድን፣ ቱርክ፣ ኖርዌ፣ ቼክ ሪፐብሊክ፣ ዴንማርክ፣ ጀርመን፣ ኒዘርላንድስ፣ ሮማንያ፣ ፊንላንድ፣ ጣሊያን፣ ስፔንና ካናዳ በለንደኑ ስብሰባ ላይ መገኘታቸው በእርግጥም የሰሜን ሰሜን አትላንቲክ የጦር ጥምረት አባልን መሆናቸው ወታደራዊም ፖለቲካዊም ትርጓሜ እንዲኖረው በሬ ከፈት አድርጎታል። የአውሮፓ ሕብረት ኮሚሽን ፕሬዚዳንት ኡርሱላ ቮን ደር ሌን ጊዜው አውሮፓን ዳግም የማስታጠቂያ ነው ከማለታቸውን በላይ የኔቶ ኃላፊ ማርክ ሩቴ አውሮፓ ዩክሬንን ለመጠበቅ ተነስተዋል ማለታቸው ጉዳዩን አወዛጋቢ አድርገዋል። አሁን ባለው ሁኔታ የሩሲያው ፕሬዚዳንት ፑቲን የትራምፕንና የዘለንስኪን አለመግባባት ተከትሎ ፖለቲካዊ የበላይነትን ለማግኘት ዋይት ሀውስ ፖለቲካ ውስጥ ገብተዋልም እየተባለላቸው ይገኛል። ይህ ስጋት የሆነባቸው አውሮፓውያንም ዘለንስኪ ከትራምፕ ጋር ያላቸውን ግንኙነት ማስተካከል እንዳለባቸው ያሳስቧቸው ይገኛል። የኔቶ ኃላፊ ተጠቃሽ ናቸው። የኬቭ አቋም ለሰላም መፍትሄ ሩቅ እየሆነ መምጣቱን ይጠቁማል በሚል ክሬምሊን መግለጫ መውጣቱ የቀድሞው ፕሬዚዳንት ሜድቬዴቭም ስብሰባ ዋጋ ቢስ ነው ማለታቸው፣ ካናዳ የሰላም አስከባሪ ወደ ዩክሬን እልካለሁ መባሉን ሞስኮ የሀገር ቀልደኛ ሀሳብ ነው ማለቷ ጉዳዩ ውስብስብ ሆኖ እንደሚቀጥል ፍንጭ የሚሰጥ ያደርገዋል።